የተቃረብ መንገድ እንድንሆን የሷሊሑም የጧሊሑም የደጋጉም የመጥፎም ታሪክ አላሁ ስብሓነሁ ወተዓላ በቁርአኑ አስተላልፎልናል። ለዚህም ሲባል ብዙ ጊዜ እኛ የሰው ልጆች ምክር የምንቀበለው ወይም ምክር በጣም የምንቀበለው በምን ሲሆን በታሪክ የተደገፈ ሲሆን አንድ ሰው ዝም ብለህ ምክር ከምትደጋግምበት በአንድ አባባል ወይም አንድ ታሪክ ጠላቅ ላይ የምትነግረው ለነፍሱም ለራሱም ለተቀባይነቱም በጣም የቀረበ ይሆናል። ናም ይህ የሰው ልጆች ባህሪ ስለሆነ ነው። እኛም ይህንን በመመልከት ለእናንተው ታሪክና ትምህርት በሚሰኝ ፕሮግራም አንድ አጭር ታሪክና የታሪኩ ትምህርት ይዘንላችሁ ቀርበናል። እንድትጠቀሙበት እንጋብዛችኋል። ካፍታ ቆይታ በኋላ እንመለስ። ናዓም አሕባብና በዛሬው ትምህርታችን ስለ አንድ ታሪክ ስለ አንድ መንግስት ወይም አንድ ንጉስ ማለት ነው። አንድ ብልህ አማካሪና ፈጣን አማካሪና ደስተኛ የሆነ አገልጋይ የነበረው ንጉስ ነበር ይባላል። ታዲያ ይሄ ንጉስ ሁሌም የአገልጋዩ ደስታ እያየ ይጨነቅ ነበር። በውስጡም እኔ በገዛ ሀገሪ መንግስት ነኝ እኔ በገዛ ሀገሬ ንጉስ ነኝ። እሾማለሁ፣ እሽራለሁ፣ አዛለሁ የፈለግኩትን ነገር ሁሉ አደርጋለሁ። ሁሉም ነገር በእጄ ሁሉም በደጄ ነው። ምንም ምንም ደስተኛ አይደለሁም። ይህ አገልጋይ ወይም ይህ ባሪያ ደግሞ ለነገም የበላውን ምግብ እንኳን ሳይኖረው ሁሌም ደስተኛ ነው ብለው ራሱን ይወቅስ ነበር ታዲያ ዋንጫው ሲሞላ ሐሳቡ አለቅ ብሎ አልፋታ ብሎ ሲይዘው አማካሪው ይመጣል። አንተ አማካሪ፣ እኔ በገዛ አገሬ መንግስት ነኝ፣ እሾማለሁ እሾላለሁ፣ ሁሉም በእጅ ሁሉም በደጄ ነው። ሆኖም ግን ደስተኛ አይደለሁም። ይህ የምታየው የኛ አገልጋይ ደግሞ ምንም ነገር ሳይኖረው፣ ለነገም የበላውን ነገር እንኳን ሳይኖረው ሁሌም ደስተኛ ሁሌም ሲመጣ ፈገግ እንዳልና እንደሳቀ የደስታው ምስጢር ምን ይሆን? ለምንድን ነው እኔስ ደስተኛ የማልሆነው? የሐዘኔ ምክንያት ምን ይሆን ብሎ አማካሪ ይጠይቃል። ይህ የጠቢብ አማካሪ ለንጉሡ ንጉስ ሆይ ለምን ከአገልጋይህ ጋር የዘጠና ዘጠኙ ታሪክ ለምን አልሞክር ይሆን የዘጠና ዘጠኝ ታሪክ ዘጠና ዘጠኝ የወርቅ ሳንቲም አዘጋጅና አንድ እቃ ላይ ሸክፋቸው። ከዛም ደፍነህ ወይም ጠቅለህ መጠቅለያው ላይ መቶ የወርቅ ሳንቲም ብለህ ጻፍት። ሳትታይ ቤታቸው ሄደህ አንቋቁተህ ተደጃፋቸው አርገህ የሚሰሩትን በረከት ምልክታቸው ነው። እሺ ብለው ንጉሱ ማካሪ ጋር በመሆን ይህንን ስራ ለመስራት ይሄዳሉ። ዘጠና ዘጠኝ ሳንቲም እንዳዘጋጁ ማሸጊያው ላይ መቶ የወርቅ ሳንቲም ወይም መቶ ዲናር ብለው ጽፈውበት አገልጋዩ ቤት ይሄዱና ያንኳኳል። በሩ ሳይከፈት በሩ ስር አስቀምጠው ተደብቀው ማየታቸው ይቀጥላሉ። የአገልጋዩ ልጅ እየተጣደፈች መጥታ በሩን ትከፍተዋለች። እረ፣ አባዬ ማንም ሰው የለም? አጋጣሚ እየተዋላ ዙሯ ወደ እግሯ ስታይ ግን ብር የያዘ እቃ ታያለች። አባዬ፣ እረ እቃም እዚህ አለ። ባትም ከልጅና ሚስቱ እየተሯረጠ መጥቶ ምንድን ነው ማን ያስቀምጠው እቃውን አንስተው ሲመለከተው መቶ የወርቅ ሳንቲም።

የብዙ ነገሮች ኒዕማ ሰጥቶ ያለ አንተ ግን ያልተሰጠህን ያልተጻፈልህን ሰርቲፊኬት ፍለጋ ሁሌም ትቋጥላል ና ላኪን ባንተ ቀጣእ ላይ ወይም ባንተ ቀጠር ላይ ይህ ሰርቲፊኬት ያልተጻፈ ሊሆንች። እኛ የሰው ልጆች ዘጠና ዘጠኝ የአላህ ጸጋ ርስተን ያልተጻፈልንን አንድ የወርቅ ሳንቲም ፍለጋ

ላይክ ሰብስክራይብ በማድረግ እንድትደግፉን እንጠይቃችኋለን። እናንት እንደተጠቀማችሁት ሌሎች ወንድሞቻችሁን እንዲጠቀሙበት ወደ ሌላ ሰው እንድታሰራጩ ሺር እንደታረጉም በአክብሮት እንጠይቃችኋለን። በቀጣይ ደርስ እስክንገናኝ ድምቱም ፊ አማንላህ አሰላሙ አለይኩም ወራሕመቱላሂ ተዓላ ወበረካቱ።